እሽ ምንድን ሆን እሺ ንገሪኝ ምንድን ነው ያጋጠመሽ እናቴ ተነሽ ንገሪኝ እሺ ምንድን ሆን አባት ይሄ ደግሞ ምን አባቱ ነው የሚገነፍለው

ማን ነውማ? እንዳትነካኝ እንዳትነካኝ! መብቴ መሰለኝ። እኔ ከአሁን በኋላ ለቤት መጨነቅን አቁም ያለው በቃ

እናትቴ ምን ሆነሽ ነው? ምን ሆነሽ ነው? ጭራሽ ሁለቱን አስተናግደሻል። እሺ ፍቅር፣ ምን ሆነሽ ነው? በማርያም እሺ ፍቅር ሰላም አይደለም። ልየምንድ እየተደወለ ምናምን አዲስ አዲስ ነገር አለ። ምን ሆነሽ ነው? በቃ ራሴ መርሳት ፈለግኩኝ፣ ራሴ መርሳት ፈልጋለሁ። በምን አጋጥሞሽ? እናቴን እያለሁልሽ፣ ምን ሆነሽ ነው? ምን አጋጥሞሽ ነው? ንገሪኝ። እሺ ዞር በል፣ በቃ ትሆን በቃ

ከዛሬ ጀምሮ ላይፍ ስታይልን ቀይረ ተስማማ። እንደዚህ እኔ እኮ ምን አጋጥሞሽ ነው ያልኩኝ? ንገሪኝ፣ እሺ ችግርሽ ንገሪኝ። እሱ የራሴ ጉዳይ ነው። እግረንም ፈተዋልን። እሺ በቃ አዎ፣ አይደለም። የሆነ ምን አጋጥሞሽ ነው? ከዚህ በላይ ከጠጣሽ ያምሻል። እሺ፣ በማርያም ተይ፣ በማርያም በቃ፣ ለምንሽ። እሺ፣ ምን አጋጥሞሽ ነው? እንዴ ነው እኮ የመጡ ያሉት ከስራ ነው። አትረጂኝ ባባ። ሴት አድርገሽው ነው ባባ። ባባ፣ ማን ነው ልጃችን ነዋ አንቺ። ባባ፣ ባባ ተኝቶ ነበር መጣል ልጅኔ፣ ዘው ልቅ አባቴ። እሺ፣ ምንድን ነው ንገሪኝ። እሺ፣ እኔ ዝም በለኝ። ልጅ የፊት አታስጮኸኝ እልክ ጨምር አምጣልኝ። አረ በማርያም እቴ ምን እየሆንሽ ነው አንቺ? ግን በቃ ስነ ስርዓት ተነሽ። ምንድ ሆሽ ማታቁሽ? ይሄ ኤርፎን ደሞ ምን እያደመጥሽ ነው? ይሄ ምንድን ነው? በማርያም በቃ ነይ ተነሽ። ባባዬን ልጁ ፊት እዛ ጋር

ዞር በር ዞር በር ነው። ምን አጋጥሞሽ ነው? በማርያም ኧረ፣ ቆይ በማርያም ታይ እሺ፣ ንገሪኝ ችግርሽ። እኔ እኮ ምን አጋጥሞሽ ነው? በማርያም እሺ፣ ምን ሁነሽ ነው? ተነሽ፣ ተነሽ፣ ወይ ከጣ ተነሽ። እሺ ንገሪ ምንድነው ያጋጠመሽ? እናቴ ተነሽ። እሺ ንገሪኝ። እሺ ምንድነው እቤት

ማልቀስ ነበረብ እንደውም የምር አባ ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ተከታታዮቼ የሚገርማ አባቴ አባቴ በቃ እኮ ይነና ለቤተሰቦች ራሱ መግቢያ አልሰራሁም። ይሄን ቪዲዮ ከመጨረሻችሁ ካያችሁ ብቻ ነው ልትረዱኝ የምችሉት። መጀመሪያውን አይታችሁ ከወጣችሁ ከወጣችሁ ምናልባት እናንተም ልትሰድቡኝ ትችላላችሁ። ቤተሰቦቼ ቪዲዮ የሰራሁት ለእናንተ ነው። ጊዮንን እየተበቀልኩላችሁ ነው፣ ባለፈው ሮሮ ስላናደዳችሁ እሱን እኔንም በጣም ስላናደደኝ እንደዚህ አይነት ፕራንክ አድርጎኝ አያውቅም፣ ያደርገኛል ብዬ አስቤ ስለማውቅ እህል እንዴት ይወረውራል ብዬ በቃ በምን አይነት ነው እሱን ላስደነግጠው የምችለው ብዬ እንደው እዚህ ጋር ያው ቢራ አይደለም አልጠጣሁትም። አውቄ ቢራ እንዲመስለው ከኖርማል ቢራው ትንሽ ጨምርኩና ውሃ ጨምሬ እንደ አንቦጫ አንቦጭኩት። ከዛ ቢራ ይመስላል፣ እሱ ጋር ስደፋው ቢራ ይመስላል ማለት ነው። እና ሆን ብዬ አንዷን ቢራ ከፈትኩኝና እንደዛ አይታችሁታል ባናና ምናምን ፍርሽ አርጌ አስደነገጥኩት። ለማንም አባ በጣም ይቅርታ ግን ባለፈው ቤተሰቦቻችን ተቀይመውሃል፣ እህል እንዴት ትወረውራለህ ብለው እሱን ለበቀላቸው ብዬ ነው። አይ ነው ፆመኛ ነህ ግን አሁን ዘጠኝ ሰዓት ወረዱናል። አሁን በቃ የምትወደው ምግብ ሰርቼ ይላለው እንበላለን። ሰላም ሰላም ቤተሰብ በሰላም ብያለሁ። በቃ ጥሩ ላይ አይደለሁም። ከካሜራ ጀርባ ልትጣላኝ ነው አስበሃል ማለት ነው። ደክሞኛል፣ እውነት በቃ ሰላም ብያለሁ። ደክሞኛል፣ የምር በቃ ነው ይዘጋዋለሁ ካሜራውን። ቤተሰቦች በጣም ይቅርታ በጣም ይቅርታ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ እስኪ ብሉልኝ ግን ክርስቲያኖች፣ ብሎ ሙስሊሞች ደግሞ አፍጥር ላይ ማለት ነው። ይሄ ሀባብ በቃ አሁን የሙስሊም ወንድሞቻችን ጾም ስለሆነ ሀባብ በጣም የተሸጠ ነው። ውድ ቢሆንም እንግዲህ እኛ እየበላን ነው ቤተሰቦቼ። እና እንግዲህ አባ በጣም አኩርፏል። እንግዲህ ከካሜራ ጀርባ ብዙ ማባበል ይጠበቅብኛል ቤተሰቦቼ። አደውን ይመጣል ያበላሽብኝ ነው። ቻው ቻው።